የተወደራችሁ ውድ የቀለም ዩቲብ ቻናላችን ቤተሰቦች እንኳን ወደ ቀለም ዩቲብ በሰላም መጣችሁ እያል ለዩቱብ ቻናላችን አዲስ የሆናችሁ የዩቱብ ቻናላችንን ሰብስክራይብ እንዲሁም የደወሉ በተናን አንድ በመጫን እኛ የሚሰራቸውን የምንላቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ዛሬ ለየት ያለ ለእናንተ የሚጠቅም ልዩ የሆነ የሞባይል አፕሊኬሽን ይዘን ወደ እናንተ መጥተናል። ይህም የሞባይል አፕሊኬሽን ያለምንም ሲም ካርድ ያለምንም ቁጥር ሞባይል ቀፎቻችን ውስጥ ሳይኖር እንደታርገን በዚህ አፕሊኬሽን ተጠቅመን ከኢንተርኔት ላይ እንደት አድርገን ጊፍት አድርገን ቁጥር በተለያዩ አገር ቁጥሮች፣ ዋትሳፕ፣ ኢሞ፣ ኢንስታግራም፣ ቴሌግራም እንዲሁም የተለያዩ ማህበራዊ ሚዲያዎችን እንደት አድርገን መጠቀም እንደምችል አብረን እናያለን። ይህ አፕሊኬሽን እንደነገርኳችሁ ያለምንም ሲም ካርድ ያለምንም ቁጥር ቀፏችን ውስጥ ሳይኖር እንደት አድርገን በተለያዩ ሀገር ቁጥሮች መጠቀም እንችላለን። ለምሳሌ ነው ያለውት ኢትዮጵያ ነው፣ የኢትዮጵያ ካንትሪ ኮድ ፕላስ 251 ነው። እኔ ዝና ያለሁት በካናዳ ቁጥር ወይም በአውስትራሊያ ወይም በተለያዩ ዓለማት ቁጥር እንደታርጌ መጠቀም እንደምችል ከዚህ በመቀጠል አሳያችኋለሁ። የተወደዳችሁ የዩቱብ ቻናላችን ቤተሰቦች ከዚህ በመቀጠል እንደታደርገን አፕሊኬሽኑን ማውረድና እንዲሁም መጠቀም እንደምንችል አብረን እንመለከታለን። አፕሊኬሽኑን እዚህ ጋር እንደምታዩት ቱ ላይን ይባላል። ይህ አፕሊኬሽን ያለ ምንም ሲም ካርድ የተለያዩ ሶሻል ሚዲያዎች ወይም ማህበራዊ ሚዲያዎችን መጠቀም እንችላለን። ከእነሱ መካከል ዋትሳፕ፣ ኢሞ፣ ኢንስታግራም እንዲሁም ቴሌግራም፣ ደስ ያለን ማንኛውም ሶሻል ሚዲያ ያለ ምንም ሲም ካርድ፣ ለምሳሌ ያለው ኢትዮጵያ ነው። በካናዳ ቁጥር መጠቀም ፈለኩ ልበል። ያ የካናዳ ቁጥር ሲም ወይም ቁጥር የለኝም። ያ ሳይኖረኝ እንደት አድርገን መጠቀም እንደምንችል አብረን እንመለከታለን። መጀመሪያ ዳታ ወይም ዋይፋይ ታበራላችሁ። እኔ ዳታ ብቻዋለውኝ። እንዲሁም በተጨማሪም ይህንን አፕሊኬሽን ጎግል ክሮም ላይ ና ፕሌስቶር ላይ ማግኘት ይችላሉ። መጀመሪያ ላይ ጎግል ክሮም እንገባለን። ጎግል ክሮም ተገባም በኋላ እዚጋ ሰርች ባር ወይም ሰርች ኦር ታይፕ የሚለው ላይ እሱ ላይ ተገባም በኋላ እዚህ ጋ ቱ ላይን ብለን ሰርች እናደረጋለን። ቱ ላይን ከዘላ ጎ ወይም ሰርች እንለዋለን ማለት ነው። ከዘላም በእንደዚህ አይነት መልክ ይከፍትልናል። ይህ መጀመሪያ ላይ የምታዩት ቱ ላይን ሰከንድ ፎን ነምበር የሚለውን እሱን አንድ ክሊክ ስናደረገው ቀጥታ ወደ ፕሌስቶር ይዞን ይገባ ማለት ነው። ፕሌስቶር ላይ በቀላሉ ይህ አፕሊኬሽን ዳውንሎድ አድርገን መጠቀም ይችላለሁ ማለት ነው። ከዛላ ትንሽ ትጠብቆታላችሁ። እንዲህ ብሎ ይከፍትልናል ማለት ነው። ቱላይን ዩስ ፎን ነምበር ብሎ ይከፍትልናል ። ከዚያ ላም እኔ ስለ ጫንኩት ኦፕን ነው የምለው እናንተ ኢንስቴል አድርጋችሁ ተጫናችሁ በኋላ ኦፕን አድርጋችሁ መጠቀም ትችላላችሁ ማለት ነው። ካላ ወደ አፕሊኬሽኑ እንገባለን። አፕሊኬሽኑ በዚህ መልክ ይከፍትልናል። ሲከፍትልን ሳይን አፕ እና ሎጊን ይለናል። ሳይን አፕ ማለት አዲስ አካውንት ወይም ከዚህ በፊት ይህንን አፕሊኬሽን የማትጠቀሙ ተሆነ አዲስ አካውንት መክፈት ይጠበቅባችኋል ማለት ነው። ሎጊን ደግሞ ከዚህ በፊት ይህን አፕሊኬሽን የምትጠቀሙ ተሆነ ኢሜል ድረስ ወይም ፎን ነንበር ወይም ዩዘርኔም ጽፋችሁ ስለነበር ያንን ዩዘርኔምና ፓስወርዳችሁን ከታችሁ መጠቀም ትችላላችሁ ማለት ነው። እኔ ያው ኢሜል ድረስ ስላልከፈኩ በዚህ ወይም ይህን አፕሊኬሽን በፊት ስለማልጠቀም አዲስ ኢሜይል እከፍታለሁ ማለት ነው። ከዘላ እዚ ጋር ኢሜል አድረሳችሁ ትከፍታላችሁ ማለት ነው። አዲስ ማለት ነው። ሀሚድ ሚዩብ ወይም ሙሉ ስማችሁ መጻፍ ትችላላችሁ። ሀሚድ ከላ እዚህ ጋር ሳባ አት ጂሜይል ዶት ኮም ከላ እዚህ ጋር ዶት ኮም የሚለውን እንጫናለን። ከላ በመቀጠል እዚህ ጋር ፓስወርድ መክተት አለባችሁ እኔ ከአንድ እስከ ስምንት እሞላለታለሁ። እናንተ ያው ደስ ያላችሁ ወይም የማረሱትን ፓስወርድ መጠቀም ይኖርባችኋል ማለት ነው። ካላኒ እዚህ ከአንድ እስከ ሰባት ወይም እስከ ስምንት ዘጠኝ አርግ ይለታለሁ። ከዛ ላ ብላችሁ ይህ ፓስወርዳችሁ እንደሆነ መመዝገብ ትችላላችሁ። ፊቲቱ ማድረግ ትችላላችሁ ማለት ነው። እዚህ ጋር በመጨረሻ ክሬት አካውንት ቢሮ ትጫናላችሁ ማለት ነው። ይህ ስትጫኑት ቀጥታ ጉግል ያው እንትን ፓስወርዳችሁ እንዳይጠፋችሁ ኢሜል ርሳችሁ እንዳይጠፋ ሴቭ ላድርግላችሁ እንደ ይላል የስ ተፈለጋችሁ ሴቭ ፓስወርድ ታልፈለጋችሁ ደግሞ ኔበር ማለት ትችላላችሁ። እኔ ሴቭ ብያዋለሁ። ከዛ ላም እንደዚህ ብሎ ሲከፍትላችሁ እናንተ ማድረግ ያለባችሁ ለምሳሌ ኔ ያለሁት ኢትዮጵያ ነው። የኢትዮጵያ ካንትሪ ኮድ ፕላስ 251 ነው። ስለዚህ እኔ መጠቀም ፈልገው በሳውዲ አረቢያ ቁጥር ወይም በዱባይ ወይም በካናዳ ነው የግድ የዛን የካናዳ ቁጥር ወይም የሳውዲ አረቢያ የዱባይ ቁጥር የፈለግነው አገር ኮድ እንከታለን። ልክ የኢትዮጵያ ለምሳሌ ፕላስ 251 ነው። እናንተም መጠቀም ፈልጉትን ቁጥር አገር ካንትሪ ኮድ ትከታላችሁ ማለት ነው። እኔ ለምሳሌ በካናዳ መጠቀም ስለምፈልግ የካናዳ ፕላስ 1 ነው። አፕሊኬሽኑ ላይ ግን 365 ነው ያው ስጽፎ ዋያቸው ታላል። እዚህ የካናዳ ቁጥር ይመጣል። ሌላም ቁጥር ስጽፍ የፈለኩት ሀገር ቁጥር ይመጣልኛል። እዚ ጋ የዩስአይዲ የዩናይትድ ስቴትስ አሜሪካ ቁጥሩ ማለት ነው። እኔ አሁን መክፈት የፈለኩት በካናዳ ቁጥር ስለሆነ 365 ብዬ ጽፋለሁ ማለት ነው። ከዛ ላም እዚ ጋ ኮንቲኒ ትሉታላችሁ ማለት ነው። ኮንቲኒ ስትሉት እዚ ጋ ፍቃድ ስጡኝ ይላል። የካናዳ የጥሪ ማዕከል 911 ነው ካላ፣ ማያግሪ ትሉታላችሁ ማለት ወደ ቀጣዩ ስቴፕ ለሜት እንዲህ ስኬዱ ቀጥታ የሚያመጣላችሁ በቃ ቬሪፋይ የዋር አካውንት ወይም ቬሪፋይ ይሆናል ወይም ጨርሳችኋል ማለት ነው። ኮንቲኒ ስትሉት ልክ እንደዚህ ይመጣላችኋል። ከላ ትንሽ ትጠብቃላችሁ፣ ስጠብቃላችሁ ቬሪፋይ እስከሚያደርግ ድረስ ማለት ነው። ከዛ ላም እንዲህ ብሎ ይከፍትላችኋል። እንደገና ያንን መጀመሪያ ላይ የሞላችሁትን ካንትሪ ኮድ ትሞላላችሁ። አልመልሳችሁም እኔ የሞላውት ሶስት ስልሳ አምስት ነው እሱ ነው። ኮንቲኒው ለስለላት ኮንቲኒው ስለላት ቀጥታ አምስት ቁጥሮችን ፍር የሆኑ አምስት ቁጥሮች የካናዳ ቁጥሮችን ያመጣልኛል ማለት ነው። ባይ ዘ ዌይ ዚጋ ሰከንድ እየቆጠረ ነው። ዜሮ ከመሆኑ በፊት አንድ ቁጥር ክሊክ አርጋችሁ መጣ ኮንቲኒው ማድረግ አለባቸው ማለት ነው። እኔ ሶስተኛውን መርጫ አለኝ። ካላ ኮንቲኒው ለዋለሁ ኮንቲኒው ስለው ሴቭ ላድርግልን ደኛል። የስ ሴቭ የሚለውን እንጫናለን። ካላ እንደምታዩት ዌልካም ቱ ቱ ላይን ይላል እዚ ጋ ከዘላ እዚ ጋ አሁን በዚህ ቁጥር እንዴት አድርገን ዋትሳፕና ኢሞ እንዲሁም ቴሌግራም ደስ ያለንን ማህበራዊ ሚዲያ ወይም ሶሻል ሚዲያ መክፈት እንደምችል አብረና ያለን ማለት ነው። እዚ ጋ ሶስት ሰረዘረ ስምድ ታያችሁን እሷን መጀመሪያ ክሊክ እናደረጋለን። ከዛ ላይ እዚ ጋ ቁጥራችን የካናዳ ቁጥር ወይም እሱ የሰጠን እዚ ጋ ቁጥር አለን። ይሄንን አንድ ጫን እንለዋለን። ጫን ስንለው እዚህ ጋር ፎን ነምበር ኮፒንግ ይለናል። ኮፒንግ አርግ ይልሃለው ማለት ነው። ወይም በስኪብርቶ ወረቀት ላይ ጽፏችሁ እዛ ላይ መጻፍ ትችላላችሁ ማለት ነው። ከዚህ በመቀጠልም የተለያዩ ማህበራዊ ሚዲያዎችን ወይም ሶሻል ሚዲያዎችን በዚህ በአመጣነ ቁጥር ወይም በሰጠን ቁጥር እንደታደረገ መጠቀም ወይም መክፈት እንደምንችል እናያለን ማለት ነው። ለምሳሌ እዚህ ጋር ኢሞና ቴሌግራም አለ። ኢሞ ገባለኝ ሊሞላ መክፈት ተፈለግኩ ማለት ነው። አሁን ያመጣልኝ የኢትዮጵያ ቁጥር ነው፣ ወይም እናንተም ያላችሁበትን ቁጥር ያመጣላችሁ ይችላል። እዚህ ጋ ኢትዮጵያ የሚለውን ያችግ ጋ ምትታያችሁ ቀስት ምልክት ወደታች እሷን ትነካላችሁ። ከዚያ ጋ ሰርች የሚለው ላይ እሷ ጋ ክሊክ ታደርጉና ካናዳ፣ አሁን ለምሳሌ እኔ የካናዳን ቁጥር ነው የሰጠኝ ማለት ነው። ይህ ማለት የመረኩት እሱ ስለሆነ ካናዳ ብዬ ጽፋለሁ ማለት ነው። እሱን ክሊክ ስናደረገው እዚ ጋ ፕላስ 51 ብሎ ይመጣልና የካናዳ ቁጥር ማለት ነው። እዚ ጋ ኮፒ እናደርጋለን ያን ቁጥራችንን ከዛ ለዚ ጋ ኮፒ እናደርጋለን ማለት ነው። እዚ ጋ ኮፒ ይለናል። ወይም ፔስት ፔስት የሚለውን እንጫናለን ማለት ነው። ፔስት ስንለው ያንን የሰጠንን ቁጥር ወይም ኮፒ አድርገን ያመጣን ቁጥር ያመጣልናል። ከዛ ራይት እንለዋለን። ኦኬ ካላ ኮድ ስተሚገባ ጠብቁ ያለን ነው። ኮድ ይልክልና ማለት ነው። ዚጋ ኮድ መጣለን። 8199 ባይዘወይ ኮድ የሚመጣላችሁ በአፕሊኬሽኑ ነው። የግድ አፕሊኬሽን ውስጥ መግባት አይጠበቅባችሁ ማለት ነው። በቃ ው ቱ ላይን የሚለው ላይ ኮድ ይልክልና ማለት ነው። ከዛላ ላ ዚጋ ኔም ነው የሚለን ኔም ሀሚ ትለዋለኝ ከሀሚ ብዬ ከፍታለሁ ማለት ነው። ከዚህ ጋር ፕሮፋይል ነበር አድርጉ ነው የሚለው ሞባይላችን ላይ ያለውን ፎቶ በጠቅላላ ያመጣና ከእነሱ ላይ አንዱን መርጠን ማድረግ ይችላለን። ለምሳሌ ይህን እንመርጣለሁ። ከዛ ለዚህ ጋር የስ ለዋለሁ ከዛ ፕሮፋይል አረግልኝ ማለት ነው። ከዛም ራይት፣ እንደምታዩት በዚህ በካናዳ ቁጥር ኢሞ ከፈተን ማለት ነው። እዚህ ጋር ቁጥሩን ላሳያችሁ ያው እንድታምኑ ማለት ነው። እዚህ ጋር የካናዳ ቁጥር ነው። በቃ በዚህ በካናዳ ቁጥር ኢትዮጵያው ናችሁ ወይም ሳውዲ አረቢያ ማንኛውም ሀገሩ ናችሁ እዛ እንደነበራችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። ግን ይሄንን አፕሊኬሽን ለመጥፎ ነገር ባትጠቀሙት ብዬ እመክራለሁ። ምክንያቱም እኛ የምናስተምረው በጥሩ ጎኑ ስለሆነ ያው ይሄ አፕሊኬሽን ለሌላ ነገር እንዳትጠቀሙት በዚሁ ማሳሰብ ወዳለሁ። ከዘላም እንደዛ አድርገን በቃ በካናዳ ቁጥር ወይም በፈለግነው በመረጥነው አገር ቁጥር ኢሞ ከፈትን ማለት ነው። እንዲሁም ቴሌግራም መክፈት እንችላለን። ለምሳሌ ዚ ላሳያችሁ አንድ ሁለት ያህል ላሳያችሁ ማለት ነው። እዚ ጋ ስታርት ሚሴጅ የሚለው ጫናለሁ። ከላ ዚ ጋ እንደ ቅድሙ ካናዳ ብዬ ጽፋለሁ። ባይ ዘ ዌይ ለማስታወስ ያህል ይህ አፕሊኬሽን የሚሰራው ያለምንም ሲም ካርድ ያለ ምንም ቁጥር ነው። ዋይፋይ ብቻ ነው የሚጠበቅባቸው ወይም ዳታ መክፈት ነው። ከዛ አፕሊኬሽኑ የራሳችሁን ቁጥር ይሰጣችኋል ማለት ነው። እዚህ ጋር ፔስት ለዋል የቅድሙ ቁጥር ከላራይት ከላም ኮድ ይልክላችኋል። እንደ ነገርኳችሁ ቅድም ኮድ ነው የሚልከው በራሱ በአፕሊኬሽኑ አድረስ ነው ከላት እንስጠብቃላችሁ ማለት ነው። ከዛ በመቀጠል ለቴሌግራም ቬሪፋይ ኮድ ልኮልኛል። 28 እዚጋ ሞላለው 28 0 11 ብሎ ልኮልኛል። ከዛ ስም ሞላለ ቀጥታ ይከፍትልኛ ማለት ነው። ከዛላም እዚጋ ስም ነው የሚጠይቀኝ። ለቴሌግራም ስም ማለት ነው። ሃሚ ፈርስት ኔም ላይ ሃሚ ቤት ጽፈ ያለው ላስት ኔም ላይ ደግሞ የአባታች ስም እንጽፋለን ማለት ነው። ሞኬ ብያለው እዚጋ። ከዛላ እዚጋ ፕሮፋይል ማድረግ ተፈለግን ማድረግ እንችላለን ማለት ነው። ከዛ ራይት እንለዋለን። ከዛ ላይ እስከሚከፍትልን ትንሽ እንጠብቃለን። እንደምታዩት በቃ ከፍቶልናል ማለት ነው። በቱ ላይን አፕሊኬሽን ቴሌግራም ከፍቶልናል ማለት ነው። እንደምታዩት እዚህ ጋር የኔ ኮንታክቶች መተዋል ማለት ነው። እንደምታዩት የኔ ኮንታክቶች ወይም ሞባይላችን ላይ ያሉ ኮንታክቶች ይመጡልናል። ከዛ ላም በካናዳ ቁጥር መጠቀም ትችላለን። እዚ ጋር እንደምታዩት ፕላስ 51 ብሎ ቁጥራችሁን ያስቀምጣል ማለት ነው። ከዚህ አፕሊኬሽን ትምህርት የተሻለ እውቀትና የተሻለ የቴክኖሎጂ አጠቃቀም ትምህርት እንዳገኛችሁ ተስፋ እናደርጋለን። ይህንን አፕሊኬሽን ስትጠቀሙ ለበጎ ነገር ብትጠቀሙት ብለን እንመክራለን ምክንያቱም ይህንን እኛ የምናስተምረውም ለበጎ ነገር እንድንጠቀምበት እንጂ መጥፎ ነገር እንድንሰራበት እንዳልሆነ ሊታወቅ ይገባል። ይህንን አፕሊኬሽን በቀላሉ አውርዳችሁ መጠቀም ትችላላችሁ። ለዩቱብ ቻናላችን አዲስ የሆናችሁ ተመልካቾቻችን የዩቱብ ቻናላችንን ሰብስክራይብ በማድረግና እንዲሁም የደውል በተኗን አንድ በመጫን እኛ የምንሰራቸውን ቪዲዮዎች በማንኛውም ጊዜ ማግኘት ይችላሉ ማለት ነው። ከዩቱብ ቻናላችን ጋር መልካም ቆይታ ስላደረጋችሁ ከልብ ከልብ እናመሰግናለን። በቀጣይ ሳምንታትም በተለያዩ ጊዜያትም የተለያዩ የአፕሊኬሽን ትምህርቶችና የአብሮ ትምህርቶችን ይዘን ወደ እናንተ እንመጣለን። እስከዛው ድረስ ቸርን ሰበት ከዚህ ከአፕሊኬሽን ትምህርት የተሻለ የአፕሊኬሽን አጠቃቀም፣ የቴክኖሎጂ አጠቃቀም የተሻለ እውቀት እንደተጨባጣችሁበት ተስፋ እናደርጋለን። በቀጣይ ቀናትና በቀጣይ ሳምንታት የተለያዩ ለእናንተ ይጠቅማሉ የምንላቸውን አፕሊኬሽኖች እንዲሁም ትምህርቶችን ይዘ ወደ እናንተ እንመጣለን። እስከዛው ግን አገራችን ሰላም ትሁን።